በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ጀንዳችን መጣን። የቃላት ምስረታ ቃላቶችን ስንመሰረት እንድንይዛቸው በስዕል ወይም ደግሞ በኢሜጅ በፎቶ ጭምር ነው ዘንድላቸው ይመጣን በዛው ላይ ደግሞ ፊደሎችን እያወቅን በፊደሎች ደግሞ ቃላትን እየመሰረትን በምናውቃቸው ነገሮች እየመሰል እንድንይዛቸው በቀላሉም ለመያዝ አመቺ ይሆን ዘንድ አስበን የሰራ እንዳቸው የጀማሪ ተማሪዎች ወይም ደግሞ ከመጀመሪያው ጀምረው ለሚያነቡ ፊደሎችን ለመያዝ ቃላት ማንበብ የጀመሩ ደግሞ ቃላቶችን ለማንበብ ስዕሉን ወይም ደግሞ ፎቶውን በማየት በቀላሉ ማንበብ እንዲችሉ አስበን የሰራ ነው ቪዲዮ ነው። ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስነድ ቪዲዮውን ጀምራችሁ አትተውት እስከ መጨረሻ ይሁት። ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቪዲዮውን ተከታተሉ። እዚህ ጋ ደ ነች ደ ደ ወል ደወል ብለን ለማንበብ ፊደሉ እንኳ ቢከብደን የማናውቀው ቢሆን ምልክቱን ደወሉን ስናይ ደወል እንደሚል እንረዳዋለን ማለት ነው ደደወል ደወል እኛው እሺ ደግሞ በ በ በ ቃል ስንመሰርት በ በሬ በሬ በሬ የሚለው ለማንበብ ይሄን ስዕሉን ስናይ ባጭሩ እንረዳዋለን ማለት ነው። ስዕሉን ወይም ፎቶውን ስናይ ባጭሩ እንረዳዋለን። በ ሬ በሬ ይህኛው ደግሞ ሚ ሚ በአጭሩ ፎቶ በአጭሩ ፎቶ አይተን መረዳት እንችላለን። ሚጣ ፍፍ ፍየል። ስዕሉ ወይም ፎቶ ባይኖር ፍየል የሚለውን ለማንበብ ቢቸግረን ልንቸገር እንችላለን። ግን ይህ ካለ ይህን እንኳን ማንበብ ቢቸግረን ይህን ስናይ ፍየል እንደሆነ ፍየል ብሎ ሲጻፍ እንደዚህ እንደሚጻፍ እናውቃለን ማለት ነው። ፍ የ ል ፍየል። እጅ ደግሞ ቲ ናት። ቲ ቲ ማ ቲ ም ቲ ቲ ማ ቲ ም ይኸው ቲ ማ ቲ ም ይህን ይመስላል። ቲማቲም እንደሚል ይህን ስናይ እንረዳለን ማለት ነው። ቲ ማ ቲ ም ቲ ማ ቲ ም ይላል ማለት ነው። እሺ ከዚህኛው ላይ ደግሞ ነ ነው ነ ነ ነ ብር ነ ብር ነብር ያው ነብር እኛው ደግሞ ማነች ድነች ድ ድ ድ መት ድመት ድመት ይኸው ይቺን ስናይ ድመት ይህን ባይነበብ እኛው እናያለን ማለት ነው። ድመት ድ ድመት እኛው ደግሞ ሩ ሩዝ ሩዝ ይኸው ሩዝ የሩዝ ያው ፍሬው ሳይሆን እንዳለ ማለት ነው። ሩዝ ሩዝ ሩዝ ሩዝ እኛ ደግሞ ቤ ቤተሰብ ቤተሰብ ሰ በ ያው ይሄን ስናይ ቤተሰብ ወይም ደግሞ በአንድ ላይ ሰብሰብ ብሎ ቤተሰቦችን ያሳየናል ማለት ነው። ቤ ቤተሰብ። እሺ ይቺ ደግሞ አነች አ አ በባ ይህኛውን አይተን ይህኛውን ሳናን ብራሱ ሳናይ ይህኛውን አይተን ማወቅ እንችላለን ማለት ነው። አ አበባ አበባ እንዲያደርግነ በቀላሉ መረዳት እንችላለን። ለምሳሌ እንትስኒስ ደ ደወል በ በሬ ሚ ሚጣ ፍ ፍየል ቲ ቲማቲ ነ ነብር ድ ድመት፣ ሩ ሩዝ፣ ቤ ቤተሰብ፣ አ አበባ። በቀላሉ እንዲያደርግነን እንረዳቸዋለን። አንደኛ ፊደሎችን ነ ምን አይነት ፊደል ናት? ድ ምን አይነት ናት? ሩ የምትለዋን እያንዳንዷን፣ እያንዳንዷ ነው ያለው። ሁለተኛ ደግሞ ቃላት እንመሰርታለን ማለት ነው። ይህን ይህም ፊደሎችንም ቃላትም እየመሰረት ነን ያየ ነው ማለት ነው። ይህን

ይሄው ሰዓት ይሄን ይመስላል። የእጅ ሰዓት ማለት ነው። ሰዓት ስንል ይሄን ስዕሉን ስናይ ሰዓት እንደሚል ይህን ባጭሩ መገመት ወይም ደሞ ለመረዳት አይከብደንም። ሰዓት ሰዓት። እኛ ደግሞ ማ ማ ንጎ ማ ን ጎ ማንጎ ይሄው ማንጎ ይህን ይመስላል። ማንጎ ማንጎ ለምናውቅ ሰዎች ወይም ደግሞ የሚያውቅ ሰዎች ይሄን ለመረዳት በጣም ቀላል ነው ማለት ነው። ይህን ሲያዩ ይሄ ማንጎ እንደሚል በአጭሩ መረዳት ይችላሉ። ማንጎ ማንጎ። እሺ ይህኛው ደግሞ ይቺ ፊደሏ ማነች? ይቺ ድ ነች። ድ በድ ቃል በድ ቃል ስንመሰረትበት ድ ን ቺ ድንች ድ ን ቺ

መኪና እሺ። ሌላኛው ደግሞ ይቺ ማነች? ሙ ነች ሙ ሙ ዝ ሙ ሙ ዝ ይቺስ ማነች? የከቤት ይቺ ከመቤት ሁለተኛዋ ናች። ይቺ ደግሞ ከከቤት አራተኛዋ ካ ካሮት፣ ካሮት፣ ካሮት ይቺስ እች ደግሞ ው ከ ወቤት ስንተኛዋ ነች? ስድስተኛዋ። ው ው ሻ ው ው ሻ እቺስ እቺ ማን ነች? ከፈ ቤት ሶስተኛ ነች። ከፈ ሶስተኛ ፊ ፊኛ ይው ፊኛ እሺ ፍኛ እዚ ጋ መኪና ስንል የው መኪና እንደሚል አይተን እንረዳዋለን ማለት ነው። ሙ ሙዝ፣ ካ ካሮት፣ ውውሻ ፍፍኛ ይህን እያንዳንዱን እንደዚያደረግነ ፊደሎችን መያዝ ስንፈልግ ደግሞ ቃላቱን መመስረት ማንበብ እንችላለን ማለት ነው። ይህ ካ ከ ከበሮ፣ ሰ ሰዓት ማ ማንጎ ድ ድመት ጠ ጠርሙስ መ መኪና ሙ ሙዝ ካ ካሮት ው ውሻ ው ውሻ ፊ ፊኛ ልክ እንደዚህ እያደረግነ አንድ በአንድ ፊደሎችንም እስከ ቃላት ምስረታ ድረስ ማየት እንችላለን። ሁለተኛ ደግሞ ፊደሎችን በቀላሉ በምስል ለመያዝ ቀላል መንገድ ይሆናል ማለት ነው። እሺ ለዛሬው ዘንድ ላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይበሉን መማር መከታተል ትችላላችሁ። ለዛሬው ዘንድ ላችሁ የመጣን ይህን ይመስላል። መማር ከፈለጋችሁ በኢሞ፣ በቴሌግራም፣ በዋትሳፕ በምትፈልጉ ሶሻል ሚዲያ ደውሉልን ከታች ባለው ስልክ። ለዛሬ ይመስላል። ደህና ውኑ። መልካም ጊዜ።